መሪ እንዲሆን ሞዴል የሆኑኝ ጠቅላይ ሚኒስትር መለስ ዜናዊና ፕሬዝዳንት ፖል ካጋሚ ናቸው ሲሉ አቶ ኃይለ ማርያም ደሳለኝ ተናገሩ። ሰላም ጤና ይስጥልኝ፣ ውድ የቻና ለቤተሰቦች የቀድሞው ጠቅላይ ሚኒስትር በሩዋንዳ ኪጋሊ የተናገሩትን መልእክት የማጋራቸው ይሆናል። ፔጁን ሰብስክራይብ በማድረግ አጋርነታችሁን አሳዩን። የቀድሞ ኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ይህንን ንግግር ያደረጉት በኪጋሊ የሚገኘው የአፍሪካን ስኩል ኦፍ ገቨርናንስ የመጀመሪያዎቹን ተማሪዎች አቀባበል ባደረገበት ወቅት ነው። ይህ ትምህርት ቤት የተመሰረተው በሩዋንዳው ፕሬዚዳንት ፖል ካጋሜና በቀድሞ ጠቅላይ ሚኒስትር አቶ ሀይለማርያም ደሳለኝ ነው። በዚህ ትምህርት ቤት ለመማር የተመዘገቡ ከ14 በላይ የአፍሪካ ሀገራት የተወጣጡ አምሳ አንድ ተማሪዎች ዛሬ ይፋዊ አቀባበል በተደረገላቸው ወቅት ሁለቱም የትምህርት ቤቱ ባለቤቶች በስፍራው ተገኝተው ንግግር አድርገዋል። አቶ ሀይለማርያም ደሳለኝ ንግግራቸውን የጀመሩት መሪ እንዲሆን ሮል ሞዴል የሆኑኝ የቀድሞ የኢትዮጵያ ጠቅላይ ሚኒስትርና የሩዋንዳው ፕሬዚዳንት ፖል ካጋሚ ናቸው በማለት ነው። ሲቀጥሉም እኔ እነዚህ መሪዎች ስልጣን ላይ በነበሩበት ወቅት ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር የነበርኩ ሲሆን ምን እንደሚሰሩ በቅርበት እከታተል ነበር ብለዋል። በተለይ ደግሞ በሁለቱም መሪዎች መካከል የነበረውን የቅርብ ግንኙነት አውቅ ነበር፣ ለአፍሪካ ያላቸውን ራዕይና ውጥን የመረዳት እድል ነበረኝ በማለት አስታውቀዋል። በአፍሪካ ውስጥ ለውጥ ለማምጣት ወጣቱን ትውልድ ማብቃት እንደሚገባ የገለጹት አቶ ሀይለማርያም ትምህርት ቤቱ የተመሰረተው በዚህ ረገድ ያለውን ክፍተት ለመሙላት መሆኑን አስረድተዋል። በአመራር ዘመናቸው ወቅት ትልቅ ፈተና የሆነባቸው ምን እንደነበረ የተጠየቁት አቶ ሀይለማርያም ሲመልሱ በእኔ ስልጣናው ወቅት አስቸግሩኝ የነበረው በፓርቲ ውስጥ ያሉ ልሂቃን መምራት ነበር። ይህ ችግር በእኔ አገር ብቻ ሳይሆን በአፍሪካ ውስጥ ያለ ነው። በተለይም የእኔን አገር ስጠቅስ ራሱን ችሎ ለመውጣት ቁርጠኝነት ባለው አመራር እና ስልጣኑን ለመቆጣጠር በሚፈልጉ ልሂቃን መካከል ትልቅ ሽኩቻ ነበር በማለት አስረድተዋል። ፕሬዚዳንት ፖል ካጋሚ በበኩላቸው ይህ ትምህርት ቤት እንድመሰረት ሀሳቡን ላመነጩት አቶ ሀይለማርያም ደሳለኝ ምስጋናቸውን አቅርበው ማስተርካርድ እና ሌሎች አጋሮች ላደረጉት ድጋፍም አድናቆታቸውን ገልጸዋል። ካጋሚ በንግግራቸው ወጣቶች አፍሪካን ለመምራት ከወዲሁ ዝግጁ መሆን አለባቸው ሲሉም ተደምጠዋል።